ያው ግን ከልቡ አይደለም። ይሄ አንድ ዛሬ ፕራንክ ነው ካለች በቃ ፕራንክ ነው። ይሄ ነገር እኮ ፕራንክ ነው የተሰራው አይደል። ፕራንክ ነው ያለው። ሰላም ውዶቼ፣ እንግዲህ ዛሬ ከሲስተር ጋር ነው የመጣሁት። ሰላም በያቸው እስቲ። ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ። አለን ዛሬ አስተያየት ለመስጠት ነው ብቅ ብቅ ያለ ነው። አይዋ ስለ ነብሩኬ በጣም ነብሩኬን አድናቂና ወዳጅ ነች። ቤተሰብ በጣም ነው የምትወዳቸው። ሲስተር ነች፣ ታላቅ እህቴ ነች በጣም በላይ ነው መወዳቸው። በጣም የዛሬው ምን ታያለሽ? ዛሬ ይቅርታ አልቀበልን ምግብ ለወርቃ ምናም በጣም ብሯ ደብሮት ነበረ። ኖ ኖ ኖ፣ እንዴ ብሯ ይቅርታማ መቀበል አለብን እንዴ። ያውን ባለቤትን ያውን ይዳር አጋር ነው ወደፊት የምትመኛትን ምን ማለት ነው። ይቅርታማ ካላደረከባን ይቅርታ ደግሞ ይቅርታማ ደግ ደግሞ በጣም ትልቅነት ነው ሽብርኬ፣ ይቅርታ አድርግላት። እሺ ግን እንዳ ይሄ ነገር ፍራንክ ብዙ ነገር ያመጣል፣ ብዙ ትዳር እና ብዙ ነገር ይፋታል። ስለዚህ ማለት ነው እንደዚህ አይነት ፍራንክ ቀልድ ባትቀልድ አንተ ባትቀላለሉ ጥሩ ነው። ግን ለአሁኑ የመጀመሪያ ስለሆነ ይቅርታ ተቀበላት ሽብርኬ። አንተ ደግሞ አስተዋይ ልጅ አይደል እንዴ? እኔ በጣም ነው ደስ የምትለኝ ሁነት አስተዋይነትህ በጣም ደስ ብት ሃይሚዬም ደግሞ በጣም ነው የምወድ ነው ማደንቅ ቆንጆኛ ላችሁ ቤተሰቦቻችን ጠቅላላ እንግዲህ እና ሀይሚን በጣም ነው የምንወዳቸው። ሁላችን ነን። አንደኛው አመታችንም ተወዳቸዋለች። ዛሬ እንግዲህ በእኔ በኩል አስቴት የምሰጠው ማለት ነው ብሩኬ ዛሬ ይቅርታ መቀበል ነበረበት፣ ተቀብሏል። ያው ግን ከልቡ አይደለም። ይሄ አንድ ዛሬ ፕራንክ ነው ካለች በቃ ፕራንክ ነው። ይሄ እኮ ፕራንክ ነው የተሰራው አይደል? ፕራንክ ስለሆነ ምንም ማለት አይደለም። ፕራንክ ከሆነ እሱም በቃ መቀበል ነበረበት እግሩ ላይ ራሱ እስከ መውደቅ ደረጃ ራሱ መድረስ የለባትም አይደለ? አዎ መድረስ ለምን? ይሄ ፍራንክ ነው። አንተን ትሰራታለህ። እንደውም አንተ ስትሰራት ራሱ እሺ ብላ ትቀበላለች። እና ዛሬ ብሩኬ ትንሽ እኔን ቅር አስኝቶኛል፣ እግሯ ላይ እስከ እግሩ ላይ እስከ መውደቅ ድረስ። እኔ ደግሞ ሴት ልጅ እናት ምናት እህት ምናት ፍቅረኛ ምናት ምስት ምናት። እሺ ብሩኬ፣ አዎ። ስለዚህ ጥሩ ልብ ያለህ ልጅ አይደለ? አዎ። አይ ምዬ ደግሞ የእኔ እናት አንቺ የይቅርታ ሰው ስለሆንሽ እውነት እኔ በጣም ይቅርታ የሚል ሰው እኔ በጣም በጣም ነው የማደንቀው። አጥፍተሽ ይቅርታውን ላይ አይደለም እንደው እንደዚህ የፈለገውን በሆነሽ በሚዲያ መውጣትሽ እራሱ ይሄ በጣም ትልቅነት ነው። ሻ ይሄ በዚሁ ቀጥይበት። እሺ ጎበዝ። ቅርታ ልብ ደግሞ ይሄ እግዚአብሔርም ይወደዋል። ትክክል። እና ቤተሰቦች ይሄ ያው ትላንትና ታውቃላችኋል። አብሮ ነው የሰሩት ከእንትና ጋር ማነሱ ከፍጼ ጋር አብሮ ነበር የሰሩት። ያው ፍጼም እንግዲህ ደንግጧል። ብሩኬ በጣም ሲሪስ የሆነው ነው መናገር ሁሉ ደብሮታል። በቃ ይሄ ፕራንክ ነው ፎዋል አልሆናል። በቃ ስለዚህ ምንም ቢደረግ አይቻልም። ይሄ እንደዚህ አይነት ነገሮችን ምንም ለማድረግ አይቻልም። እና ብሩኬ ዛሬ በጣም ተናዷል። እዛ ላይ ምሳ አልበላም፣ ቁርስ አልበላም። ይሄ ነው ንዴት። ለምን ይሄ ነው ለምን ራስን መጉዳት ያስፈልጋል? ስለዚህ ራስን መጉዳት ሳይሆን ይሄ የሆነ ሆኗል። በቃ ምንም ሊደረግ አይቻልም። ማንኛውም ሰው እኮ ትልቅ ነገር ይሰራል። አለ ትልቅ ነገር ትልቅ። ከዚህ የጠለሙት ፕራንኮች ደግሞ አሉ። ስንት ነገር እሷ አሁን የሆነ ፕራንክ ይሰራት። ይቅርታ በቃ ፕራንክ ነው ካላት አታቆፍም። ወዲያው ነው እንትን ነውና፣ ኮሜንታተሮች ደግሞ ብዙ አትናገሩ። ከፈለጋ ይቀበላል። አታለቅልቁ። እሺ ኮሜንታተሮች እዛ የፈለጉትን ቢሆኑ አይለያዩም። አይለያዩም። ምንም ነገር አይሆኑም እና በጣም የገረመኝ ነገር ኮሜንታተሮች ሲቅርታ ምንድን በቃ ታዩ። አትለማመጭው ሁሌ መለማመጥ ምናምን አይባልም አይባልም። እነሱ ለማመጡ እሷ እኮ ትለማመጣልሽ አዳሜ፣ አዳሜ እኮ የኔ ፍቅረኛውን ትለማመጣልሽ። አትለማመጭው ለምን ትለማመጫለሽ ምናምን። በቃ ፕራንክ ሰርቷለች እሱ ደግሞ ብሩኬ በነገራችን ላይ ማለት ቶሎ የሚቀየም ነው በጣም ቶሎ ወደ ባሻ ነው በጣም ይከፋዋል፣ ቶሎ ነው የሚከፋው። እንደዚህ አይነት ፕራንክ በቃ ማይሆን ደግሞ ከሆነ ፕራንክ ላይ እንትን አለማለቱ አትደራረጉ እንደዚህ እናንተ የሚያስከፋ ነገር ከሆነ ብዙ እንደዚህ የሚያስከፋ ነገር አለመደራረግ አይደል? ስለዚህ እኔ በጣም እንትን ብያለሁ። በጣም ለማንኛውም በጣም አፕሬሽየት ነው የማደርጋቸው ክርስቶስን በጣም ነው የምትመቹኝ። እሺ፣ በጣም በጣም በጣም ነው የምንጓጓ የምትለቁትን ነገር ለማየት። በጣም ነው በጣም ነው በጣም ጓጉቶ ነው የሚጠብቁት። የኛ ቤተሰቦች በጣም ነው የምንወዳቸው። እኛ ደግሞ እኔ አለኝ። አዎ፣ ዩቱብ አላት። ዩቱባን ሰብስክራይብ አድርጓት እሺ። ከስር ባዮን ባዮን አስቀምጥላችኋለሁ። ባዮ ስራ አስቀምጥላችኋለሁ ወይ ከኮሜንት ዘር የሷን አስቀምጥላችኋለሁ ሰብስክራይብ ታደርጓታላችሁ ማለት ነው። እና ውዶቼ እኔ በጣም ዛሬ እግዚአብሔርን በጣም ቴንሽን ነው የሆንኩት ቪዲዮን ሳየው የብሩኬስ ሬስነት አካሁኑ ምናምኑ በጣም ብዙ ነገር እና በሌላ ነገር ሁሉ ያኮረፈ ነው ይመሰለኝ። ይህ ብቻ ሳይሆን ሌላ ነገርም ውስጡ ያለ ነገር ነው ይመሰለኝ። እና አዎ ያስደነግጣል። ፕራንኩ በጣም አስከፊ ፕራንክ ነበረ፣ እጅ ሁሉ እስከሚንቀጠቀጥ ነበር። ቤተሰብ ግን በቃ ይቅር ማለት ደግሞ እንትን ነው እና ሀይሚዬም ደግሞ ሰው በድንጋጤ አንድ ነገር ቢሆን ከባድ ፕራንክ፣ ለምን መሰላቸው አንደኛ ሰው እና ሰው ሊያገጨትም ሊያላይም ይችላል ፕራንክ ብዙ ነገር። ስለዚህ ያው ሀይሚ ጎበዝ ነች። ፕራንክ ስትሰራ አንበሳ ነች። በጣም ነው ማደንቃት። ግን የትናንትናው ፕራንክ በጣም ከባድ ነበረ። ያው አገራችን ላይ ባለው ሁኔታ ቤተሰብ ከባድ ነበረ ፕራንኩ። ያው ብዙ ነገር ነው የሚፈጠረው ምናምን ለዛ ያስፈራል። ስለዛ ነው ቡራን በጣም ፈርቶ እጁ ሁሉ እስከሚንቀጠቀጥ የደረሰው ማለት ነው። እኔ በጣም እኔ እንጃ ብቻ ይሁን። ሀይምዬ እውነት በጣም አፕሪሼት ብዬሻለሁ። ፍጼ የወንድማችን በጣም ነው የምንወድ ብናከብር የነ ሀይምዬና የቡሩኬ ወንድም በቃ ወንድም ወንድም ጋሻ፣ ናንተ ሁሌም ካጠገባቸው ወንድም ማለም ሁሌም ካጠገባቸው እንድትሆንልን እንፈልጋለን። ለምን ለነሱ ጥሩ ስለምታስብላቸው ጥሩ ሰው ስለሆንክ፣ እንወድሃለን እናከብረሃለን ማለት ነው። ቤተሰብዬ እንግዲህ ይህን ይመስላል እኔና ሲስተር አስተያየታችን እንግዲህ የሁላችሁ ከዘር ነው። መዘብዘፍም፣ ዝብዝብነትም ውፍረትም ከዘር ነው። ምንም ሊደረግ አይቻልም። እንግዲህ ሲወርድ ሲዋረድ ወራዳ ብሎ ነው የመጣበት። ስለዚህ ምንም ሊደረግ አይቻልም። ምንም ሊደረግ አይቻልም። እንወዳችኋለን። ሰብስክራይብ አድርጓት። እሺ ቻዋ።